ታቃላችሁ እባካችሁ የሆነ ምላሽ እንሰጥ እንፈልጋለን። ፍትህ እንፈልጋለን። ሴቶች ፍትህ አጠናን። ሴቶች ለምንድን ነው ሴቶች ምን ጭቆ ነው ሴቶች እየተበደለ ያለ ነው። ሀገራችን ተበደለ ብለን ወጣ ነው። ለምን እንሞታለን? መሞት እኮ ለመሞት የወጣ ነው። ነገር ግን ለምን በግፍ እንገደላለን? ለምን አሞማሳችን አሳምረን መሞት አለን። እኔ እህቴ ሞተች ብዬ ወደ በኋላ ወደ ፊት ነው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 ለአማራ ለፋኖችም ምንም መልእክት ይደርስልኝ። አመሰግናለሁ። ያው አባ አማራ ወታደር ያው ጀግና ይሞታል፣ ትልቅ ይቀጥላል። ነገር ግን ወታደር ሆኖ እንደ ወታደር ሰፈር ለሰፈር ገብቶ ከማተራመስን ባለፈ የሰፈር ምንሻ ከመሆንም ባለፈ በአሰቃቂ ሁኔታ ምርኮኛን እየገደለ ይገኛል። ሊሞት ይችላል። ሊሞት የወጣ ማንኛውም ወታደር ቁጭ ብሎ ቤቱ መስዋዕትነት ከመክፈሉ ይልቅ ይህን ተቋም እየተከላከለ ራሱን እያዳነ እየተከላከለ እየገደለ ይሰዋል። ግን በዚህ መሀል ላይ በሁለት ጠላት ወይም በሁለት ግሩፕ ላይ በሚካሄድ ውጊያ ምርኮ አለ ይታወቃል። እኛም በግፍ እንማርካለን። ያን ደግሞ ምርኮ እንደዚህ አልነበረ የሚያዘው የምርኮን እንክብካቤ እንደዚህ አለ። በጣም የጦርነት ሕግ ጥሰዋል። በአጠቃላይ ግን ይሄ ደግሞ አንድ ጠላት የሚያደርገውን አንድ ጠላት ሌላኛው ወገን የማያደርግበት ምንም አይነት ነገር የለም ምንም አይነት ነገር የለም። እርግጥ ከአማራ ስብና ቀርቶ ሰው የሆነ ስብና እራሱ የላቸውም። ከየጫት ቤቱ ታፍሶ የሚመጣ ከየኩል ቤቱ ታፍሶ የሚመጣ ተረ ወታደር የሰውነት ስነ ባህል የሌለው መሆኑን በአደባባይ ያሳይተውናል። ወደ ትግል ያስወጣንም ይሄ ነው፣ ይሄ ነው ሰፈር ላይ ያችን እንቃቅላ ልጅ ገለው ጥለው ጡት ቆርጠው ያሳዩት የሰፈር ወጣት ወጥቶ እነሱን የማይዋጋበት ምንም አይነት ታምር የለም። ይሁንም እንጂ የአማራ ወጣት ወይም የአማራ ሴት እህቶቻችን፣ ወንድሞቻችን በእኛ ቀጠና ያላችሁ ወይም በአረንዛው ዳሞት ቀጠና ያላችሁ እቤት ሁናችሁ ይህን አይነት አራየት እያያችሁ ከምትቃጠሉ ወይም እቤታችሁ ደርሶ ከሚገላችሁ ከወገኖቻችሁ ጎን ተሰልፋችሁ ራሳችሁን አድኑ ተከላከሉ። ይሄ ችንፈት ጥጋቸው ነው፣ የችንፈት ጥጋቸው ነው። ማንኛውም የመከላከል ምሽግ ከመሰረትንበት ቦታ ላይ መጥተው አይደለም እያጠቁ ያሉ፣ ወይ በሆነ ለሳተላይት የወጣ ወይ ለአሰሳ የወጣ ከመደበኛ ተዋጊነት ወደ ሸማቂነት ዙረው የደፈጣ ስራዎችን ነው እየሰሩ ያለ። ይሄ ባለበት ሁኔታ ላይ እነሱ ያቸንፋሉ ብለህ ሁለት ልቤን ከዚያና ከዚያ የምታመነ ታወጣት ካለህም ራስን አርመህ ለትግል ተዘጋጅተህ ወደ ጓዶችህ አምራ ተቀላቀል፣ ሰልጥን፣ ታጠቅ፣ ታገል። የዚች ፋኖ ኮማንዶ ባለም ላይ ቤተሰቦች መጽናናትን እንመኛለሁ። የትግል ጓዶቿ እንዲሁም አመራሮቿ በሙሉ መጽናናትን እንመኛለን። ሌሎች እልፍት የሆኑ ጀግኖች አልፈዋል። ከዚህም ባለፈ በአሰቃቂ ሁኔታ የተገደለች እህታችን የታቀደ፣ የተደራጀ፣ አስደማሚ የሆነ ውጊያ እንዋጋለን። ደሟን ከመመለስም አልፈን የወደቀችበትን ቀጠና እንቆጣጠራለን። ቃሌ ነው።